በፈጣሪ ፈቃድ ነው የኖር ነው። ውሃ ወደሚገኝበት አካባቢ እየተንቀሳቀስ ኖሮናል። አርብቶ አደሩ የመንግስትም ድጋፍ አልተለየውም። እንዲህ ቁልቁል ለተመለከተው በአካባቢው ሕይወት የሚኖርበት አይመስልም። የዛፍ ድምጽ የለም። መሬቱንም እንደምታየው በዚህ ውስጥ ነው የኖር ነው። አጠቃላይ ቁመቱ 44.7 ሜትር ነው። ጠቅላላ ሰከንደሪ ካናሎች 34 ኪሎ ሜትር ነው የሚሄዱት። ሜን ካናሉ ደግሞ 43.8 ኪሎ ሜትር ነው የሚሄደው። በምስራቅ ባሌ ዞን በጊኒርና ራይቱ ወረዳዎች መካከል የሚገኝ ቆላማና ውሃ አጠር አካባቢ ነው። ከላይ ሆኖ እንዲህ ቁልቁል ለተመለከተው በአካባቢው ሕይወት የሚኖርበት አይመስልም። የምስራቅ ባሌ ዞን ራይቱና ጊኒር ወረዳዎች የበርካታ አርብቶ አደሮች መኖሪያ ነው። የበረሃው መርከቦች ለውሃና ግጦች ፍለጋ በዚህ ቆላማና ደረቅ አካባቢ ወዲያና ወዲ ይሉበታል። ይሁን እንጂ አካባቢውን ተፈጥሮ አረንጓዴ አጸድን አላጎናጸፈችውም፣ እርጥበትንም አልለገሰችውም። ያው ከማርጋ ጀተንከና ጊዜ ቶኮ ሮብኒን አንቀታ ጊዜ ቶኮ ሞቲኑ ሮብኒ ሮባ ያው እንደምታየው ነው። አንዳንድ ጊዜ ዝናብ ጨርሶ የለም። የሚንቀሳቀስ የዛፍ ድምፅም አይሰማም። አቧራው ከባድ ነው። ፀሐይም እጅግ ከባድና ራስን የሚያዞር ነው። የዚህ አካባቢ ነዋሪ በፈጣሪ ፍቃድ ይኖር ነው። ማህበረሰቡ የከብት ሀብት አለው። ይሁን እንጂ ውሃ እንደ ልብ አይገኝም። በዚህ ምክንያት በየቦታው ይሰደዳል። ውሃ ወደሚገኝበት መጓዝ ነው። እንዲህ ነው። ኖር ነው። እጅራታቱ ሞቱማን እረቲ ገርጋሬ በአካባቢው የግኒርና የራይቱ ወረዳዎችን አዋስኖ ነው አቆራርጦ የሚፈሰው የጨልጨል ወንዝም ቢሆን የክረምት ጉልበታም፣ የበጋ ምንም ነው። በዚህ አካባቢ አርብቶ አደሩ ውሃን ለማግኘት ከእንስሳቱ ጋር በአማካይ እስከ ስድስት ሰዓት መጓዝ የተለመደ ነው። አንዳንድ ጊዜ ወደ ታች ጉድጓድ ቆፍረን ነው ውሃ የምናገኘው። አንድ ሰው ውሃ ለማግኘት እስከ ስድስት ሰዓት ከከብቱ ጋር ይጓዛል። ውሃ የለም። ሰውም እንስሳቱም የሚጠጣው ውሃ የለውም። ሰዓት ሰበብ ለግን እያአ ወንዙ እያለ የለም ሌላ ቦታ የዘነበው ዝናብ ጎርፉ ነው ያልፋል። በወንዙ ላይ የተገነባ ግድብ ስለሌለ ይህንን ውሃ ይዘን መጠቀም አልቻለም። አቅሙም አልነበረን። qabne እንደ ሌሎች ድረቃማና ምርት አጠር አካባቢዎች ሁሉ ራይቱና ጊኒር ወረዳ ውስጥ ነዋሪ የሆኑ አርብቶ አደሮች ከአመት ዓመት ተረጂዎች ናቸው። በመንግስት ድጋፍ በሴፍቲ ኔት እርዳታ ነው ይኖር ነው። የተለያዩ ድጋፎችም ነበሩ። በሀገሪቱ በመስኖና ቆላማ አካባቢዎች ሚኒስትር እየተገነቡ ከሚገኙ የመስኖ ልማት ሥራዎች አንዱ በዚህ ይገኛል። ፕሮጀክቱ በአንደኛው ክፍል የግድብና ተያያዥ መሠረተ ልማቶች ግንባታ በሌላኛው ክፍሉ የመስኖ ቦዮች መሠረተ ልማት ግንባታን ይዟል። አለማየሁ ከተማ ጠቅላላ ተቋራጭ በግድብና ተያያዥ መሠረተ ልማቶች ግንባታ፣ የኦሮሚያ ኢንጂነሪንግ ኮርፖሬሽን ደግሞ በማማከርና ቁጥጥር ሥራው ተሳታፊ ናቸው። የግድብና ተጓዳኝ ስትራክቸር ስራዎች ወይም ሎት ዋን ነው። ይህንን እየሰራ የሚገኘው አለማየሁ ከተማ ጀነራል ኮንትራክተር ሲሆን ክላያንቱ ደግሞ ወይም ደግሞ ባለቤቱ ደግሞ የመስኖ የመስኖና ቆላማ ሚኒስቴር ነው። አሁን እዚህ የምንገኝበት ቦታ የዳሙ የወንዙ ሴክሽን ላይ ነው የምንገኘው። እንግዲህ በአጠቃላይ ይሄ ዳም አራት ኮምፖነንቶች አሉት። ስፒልዌ አለ፣ ቦተም አውትሌት አለ፣ ኤርጌሽን አውትሌት እና ሜን ዳሙ አለ። ይህ የምንመለከተው ቦታ የዋናው ውሃ ማጠራቀሚያ ግድብና ተያያዥ መሰረተ ልማቶች የሚገነቡበት ቦታ ነው። ግድቡ አጠቃላይ እንግዲህ ፐርፐዙ ውሃ ለመያዝ ነው። ውሃ ደግሞ ስንይዝ ለመስኖና ዳውንስትሪም ዩዘሮች አሉ። ይሄ አካባቢው እንደምታውቁት በረሃማ ነው። ስለዚህ ውሃ እንደ ወርቅ የሚታይበት ቦታ ነው። ስለዚህ ለኢሪጌሽኑ ወይም ደግሞ ለመስኖ ብቻ ሳይሆን ዳውን ስትሪም ላይ ከታች ያለውን ማህበረሰብ ከአመት አመት ያልተቋረጠ ውሃ ያገኛል ማለት ነው። ይህም ለከብቶቹ ለግመሎቹ እና ለመጠጥም ሁሉ የሚጠቀሙበት ይሆናል። ይሄ ፕሮጀክት ትልቅ ትልቅ ለውጥ ያመጣል ብለን ነው የምናስበው። አጠቃላይ ውሃ የሚያዝ አቅሙ 50 ሚሊዮን ሜትር ኪዩብ ነው። ከዚህ ውስጥ 45 ዳይሬክትሊ የምንጠቀመው ሲሆን አምስት ሚሊዮኑ ደግሞ እዚሁ ላይ ዴድ ስቶሬጅ ሆኖ የሚቀር ይሆናል ማለት ነው። የጨልጨል የመስኖ ግድብ ግንባታ ፕሮጀክት ዋናው ግድብ የሚያርፍበት ይህ ስፍራ ከአንድ ጫፍ ወደ ሌላኛው ጫፍ የ681 ሜትር ርዝመት አለው። 341 ሄክታር መሬት ላይ ነው የሚተኛው። በአጠቃላይ 50 ሚሊዮን ሜትር ኪዩብ ውሃ ይዛል። ዳውንስትሪም ይሄ ዋና አገልግሎቱ፣ የዚህ ዳም ዋና አገልግሎት የአካባቢውን ኢኮሲስተም መጠበቅ፣ ላንድ ዲግራዴሽን ወይም ደግሞ የመሬት መሸርሸርን መጠበቅ እንዲሁም በረሃማነትን መከላከል ከዛ ውጭ ደግሞ ዋና ፐርፐዙ ወይም ደግሞ ጥቅሙ ምንድነው? በዳውንስትሪም ወይም ደግሞ ታችኛው ክፍል የሚገኝ 4145 ሄክታር መሬትን በርጌሽን ማልማት ነው ዋና ፐርፐዙ ማለት ነው። ፕሮጀክቱ የክረምት ፍሰት ያለውን የጨልጨል ወንዝ ይዞ ለመስኖ ልማት የማዋል እቅድ ያለው ፕሮጀክት ነው። በተቀመጠው ዲዛይን መሰረት 4145 ሄክታር መሬት ያለማል። የተለያዩ ግብአቶች፣ የቴክኖሎጂ ግብአቶችን ከተጠቀምን ደግሞ ከዚህ በላይ ማልማት ይቻላል ማለት ነው። አካባቢው ላይ ለአካባቢው ማህበረሰብ አንዳንድ አስፈላጊ የሆነ ትምህርት ከተሰጠ ወደ ወንዝ ውስጥ የሚለቀቀው ውሃ ራሱ እንደዚሁ ማልማት ይችላሉ። እዚህ ላይ እንደ ማሳያ የምንጠቀመው እዚሁ ለእኛ ለራሳችን ፐርፐዝ የያዝነው ውሃ ለወንዝ ላይ ማለት ነው፣ ለግንባታ የያዝነውን ውሃ ከዛ ላይ ፓምፕ እያደረጉ ሽንኩርትና የተለያዩ ክሮፖች ሲያመርቱ ነበር። በዚህም ደግሞ ተጠቃሚ የሆኑ አሉ እና ይህንን ካፓሲቴት ማድረግ ከተቻለ ወደ ወንዝ የሚሄደው ውሃም እንደዚሁ ብዙ ጥቅም ይሰጣል። አሁን ላይ የዋናው ግድብ አራት ዋና ዋና ክፍሎች ግንባታ እየተካሄደ ነው። አራት ኮምፖነንቶች አሉት፣ ወይም ደግሞ አራት ክፍሎች አሉት። አንደኛው የቦተም አውትሌት ወይም ደግሞ የታችኛው ውሃ ማስወጫ ሲሆን ይሄ የሚያገለግለን ዳሙ በስራ ላይ በሚሆንበት ሰዓት ውሃ የባኩት ውሃ ለማስወጣት የምንጠቀምበት በስራ ላይ በሚሆንበት ጊዜ ነው። ወይስ የስፒልዌይ ወይም ደግሞ ማስተንፈሻ የሚባለው ከላይ የሚሰራው አለ። እሱ ደግሞ ዳሙ በሚሞላበት ጊዜ ሪዘርቫየር ሌቭል ወይም ደግሞ ሙሉ የውሃ ሌቭሉ በሚደርስበት ጊዜ ውሃ የምናስተነፍስበት ነው። ሌላ ደግሞ ይሄ የኢምባንክመንት ዳም ነው ታይፕ አይነቱ የዳሙ አይነት የኢምባንክመንት ዳም ሲሆን የሮክ ፊል ዊዝ ኢምፐርቬስ ክሌ ኮር ወይም ደግሞ ውሃ የማያሳልፍ ይሄ ቴክኒካል ዳም ታይፕ ነው ያለው። አጠቃላይ 2.2 ሚሊዮን ሜትር ኪዩብ የኢምባንክመንት ፊል አለው። አጠቃላይ ቁመቱ 44.7 ሜትር ነው። ክረስት ሊንግዙ ደግሞ ወይም ደግሞ የላይኛው የዳሙ ርዝመት ደግሞ 681 ሜትር ነው። የመሬት ውስጥ የአፈርና የአለት አይነትና ተፈጥሮ ነው። በዚህ ፕሮጀክት ዋናው ተግዳሮት ይህ ሁኔታ ፕሮጀክቱ በተወሰነ ደረጃ እንዲዘገይ ምክንያት ሆኗል። እዚህ ሎት ዋን ላይ ያለው ዋና ይዞን ያለ ነገር ምንድን ነው? ከሌሎች ኢምባንክመንት ዳሞች በተለየ ሁኔታ ከጂኦሎጂክ ፎርሜሽኑ አስቸጋሪነት የተነሳ ሌሎች ቦታዎች ላይ ፕሮቫይድ ያልተደረገ ስለሪ ወል የሚባል የሲፔጅ ኮንትሮሊንግ ስለሪ ወል አለው። ዳሞ አክሲስ ላይ ሴንተሩ ላይ ማለት ነው። ሲፔጅ ከስር እንዳያልፍ ማለት ነው። እሱ ከሚኒመም 15 ሜትር ማክሲመም ደግሞ 22 ሜትር ጥልቀት ያለው የስለሪ ወል ነው። ይህንን ስራ ለመስራት ደግሞ በቴክኖሎጂም ሆነ በልምዱ እኛ ሀገር ላይ ስለሌለ ማሽኑም ይህንን ስራ የሚሰራ ማሽን በሀገር ውስጥ ስለማይገኝ ይህንን ማሽን በሀገር ውስጥ የማምጣትና አሴምብሊውን መስራት እንዲሁም ደግሞ ኦፕሬሽኑን መስራት በእኛ ሀገር ያልተሰራ ስራ ስለሆነ ከውጭ ማሽኑንም ከውጭ ማምጣት እንዲሁም ደግሞ ኦፕሬሽኑንም በውጭ ኦፕሬተሮች ማሰራት አስፈላጊ ሆነው ስለተገኘ የዚህን ማሽን አምጥቶ የማምጣቱ በአጠቃላይ ጊዜ ወስዷል እናም ለፕሮጀክቱ ስኬት በዋጋ እጅግ ውድ በአይነቱ በሀገራችን የመጀመሪያ የሆነውን ዘመን አፈራሽ የግንባታ ቴክኖሎጂ ማሽነሪና ባለሙያዎችን ማሰስ ጉድ ሆነ ቆፍሮ ውሃ ለምሳሌ አንዳንድ ቦታ ግድብ ይገደብና ውሃ ደረቀ ውሃ የለውም ይባላል ውሃው ይሰርጋል ወደታች ይሰርግና ወደ ግራም ወደ ቀኝም ይበተንና ካናሉ ውስጥ ገብቶ ለልማቱ አይውልም፣ ይደርቃል። ያንን መከላከያ የሚፈጥር ቦታው አስቸጋሪ ቦታው እና አፈሩ ውሃ የመሸከም አቅም ስለሌለው ያንን ወደ 40 ሜትር እና 80 ሜትር ወደ ታች ቆፍሮ ኮንክሪትና ቤንቶናይት የሚሞላ ማሽን ይፈልጋል። በኋላ የመጀመሪያው ኮንትራክተር ይሄንን ሰክሰስፉል መሆን ስላቃተው ተርሚኔት ተደርጎ ወጣ። እኛ ጨረታ ወጣና አሸንፈ ገባል። አሁን ትንሽ ኮንፊደንሳችንም ጨምሯል። እና አሸንፈን ገባን። ስንገባ ይሄ መሽን ያስፈልጋል የሚል መጣ። በኋላ ኮሚኒኬት፣ ጀርመን ሀገር ያለ ኩባንያ በአወሬን ኮሚኒኬት ስናደርግ ኢሜል ስናደርግላቸው መጀመሪያ ድሬሳቸውን አግኝተን ሶስት ሰው ላኩ። ምንድን ነው ለምንድን ነው የፈለጋችሁት? እንደዚህ ግድብ ልንሰራ አለዋል። ኢስት አፍሪካ ላይ የለም ይሄ መሽን። አይ እስቲ መጀመሪያ ቦታው እንየው፣ ሶይል ቴስቱ እንየው እንጂ የጠየቃችሁ መሳሪያ የምታውቁ አይመስልንም አለ። አረ እናውቃለን እንዲሁ በሞራል አማካሪዎችም አሉን በእኛም በኩል የቀጠር ናቸው። ይሄ መሽን ስለሚሆን ነው ይጠየቅናቸዋል። ሶይልን አፈሩን አስመረመር ሄዶ ቦታውን አዩ። በቃ እውነት ነው ያስፈልጋል ተባለ። ይሄ ማሽን ኢትዮጵያ ውስጥም ኢስት አፍሪካ ላይም የመጀመሪያ ማሽን ነው። አሁን መቶ ሜዳ ላይ ተበትኖ ዳለ ፕሬተርም ቀጥረን ከውጭ አሁን የኛ ልጆች አስር መካኒካል እና በዚህ ድፍረት ገብተን አሁን ኦልሬዲ ውጤታማ እየሆንን ነው። ሌላው ስራ ጨርሰናል። ይሄ ከ15 ቀን በኋላ መቆፈር ይጀምራል። ወደ ጉድጓዱን ይቆፍርና ቤንቶናይትና ኮንክሪት ይሞለዋል። ውሃው ወደ ፈለግክበት ብቻ ነው የሚሄደው። ወደ ራሱ ወደ ፈለገበት እንዳይሄድ ለመከላከያ የሚሰራ ስራ ነው። ዘጠና ሜትር ወደ ታች መቆፈር የሚችል ቆፍሮ የቆፈረውን ማውጣት የሚችል ከእንደገና ደግሞ ፎርሜሽኑ አልፎ አልፎ ኮላፕሰብል ስለሆነ ኮላፕስ ለም ስለሚደረመስ ያንን ስቴብል የሚያደርግ ስለሪ ቤንቶናይትና ውሃ ተቀላቅሎ ስለሚሞላ ያንንም መልሶ መሙላት የሚችል ማሽን። ከእንደገና ደግሞ ሜይን ፐርፐዙ ምንድነው? ውሃ ስር ለስር እንዳይሰርግ ሰብሰርፌስ ፍሎ እንዳይኖር እንደ መከላከያ ነው የምንጠቀመው ማለት ነው። አሁን የተወሰነ ቤዝ ማሽኑን ጨምሮ ግማሽ ፓርቱ መጥቷል፣ ግማሽ ፓርቱ ደግሞ ይቀራል። ከዛ ውጪ ደግሞ አሴምብሊና ኦፕሬሽኑ በውጭ እንዳልኩ በውጭ አካላት ስለሆነ የሚሰራው። ይሄ ነገር አሁን ስለ ሪወሉ ፔንዲንግ ሾ ነው ግን ያለው ስራውን ለማጠናቀቅ ከዛ ውጪ ያለው ማንኛውም ቦታ የሚሰራ የኤምባንክመንት ስራ ስለሆነ ማሽን ኢንቴንሲቲ ይፈልጋል እንጂ በማንኛውም ጊዜ ማሽን ጨምረ ልሰራና ልጨርሶ የሚችለው ስራ ነው ብዬ ነው ማስበ። ዛሬ ለአካባቢው አርብቶ አደሮች ልጆች የስራ እድልና የሙያ መቅሰሚያ ምክንያት ሆኗል የጨልጨል የመስኖ ልማት ፕሮጀክት። ይሄ ፕሮጀክት ብዙ ተስፋ ያመጣል። ሁሉም አሁን ከሌላ ቦታ እየመጡ ይሰራሉ። እዚህ ተጠቃሚ የሆኑ ነው። እዚህ ብዙ እየሰራ ተጠቃሚ ነው። ብዙ ጥቅም አለ። ድሮ እንደዚህ ቦታ ይሄ በረሃ ስለሆነ ውሃ የለም። ሰው እርሻ እንደ ልብ አያገኝም፣ ይጠፋል። አሁን ይሄ ፕሮጀክት ወደፊት ለእርሻ ለምንም ይሆናል ብለን እየጠበ አሁን እዚህ መዋስ ከድሮ በላይ እያሻሻል ሄዳሉ ከድሮ በላይ ማለት ነው። በብርስ የሆነ ነገር በቃ እኔ ቤተሰብ እየታደርግ ብዙ ነገር አገኘ። አስኬሳ ሆጄተኒ ማቲንቴነለን ኑለን ናምኒ ቶኮ ቶኮ አስኬሳ ሆጄተ እዚህ ሰርተን ነው ልጆቻችንና ራሳችንን የምናኖረው። የተለያዩ ሙያዎችን ቀስመናል። ወደፊት ደግሞ ለፕሮጀክቱ በሚመጣው ውሃ መሬታችንን እናርስና እንጠቀማለን። ከዚህ ባለፈ እዚህ የሚሰራው ሰራተኛ ሁሉ ራሱን ከዚህ በሚያገኘው ገቢ ያስተዳድራል። የገድሪጂቲን ሁንዱ እዚህ በመጣው ፕሮጀክት ሴት ወንዱ ተቀጥሮ የስራ እድል አግኝቶ እየኖረ ነው። ስራቱ የነበረው ሁሉ ስራ አግኝቷል። እኛ በቀጥታ በእንደዚህ አይነት አሁን ባሉ በእኛ ፕሮጀክቶች ወደ አርባ ሺህ የሚጠጉ ዜጎች ኢትዮጵያውያን ስራ እየሰሩ ግን የእኛ ፕሮጀክቶች በአርባ ሺህ ሰው የሚታጠር አይደለም ከስራ የእኛን መስኖ ውሃ ተጠቅሞ በእኛ የተገነቡ የመስኖ ተቋማትን ተጠቅሞ የሚያመርቱ ግባት ለእነሱ የሚያቀርቡ ምርቱን የሚገዙ፣ ምርቱን ገዝተው የሚሸጡ፣ ምርቱን የሚያጓጉዙ፣ ምርቱን የሚጭኑ የሚሸከሙ፣ በጉልበት ስራ ላይ እዛ ባለው እርሻ ላይ የተሰማሩ፣ በሙያ ስራ ላይ የተሰማሩ ሁሉም ስራ አግኝተዋል ብለን ነው። ስለዚህ የመስኖ ስራ በአንድ ከመስኖ ተቋም እዛው አካባቢ በመስኖ አውታሮች አካባቢ በሚታይ የሰው እንቅስቃሴ የሚወሰን አይደለም። የጨልጨል የመስኖ ልማት ግንባታ ፕሮጀክት ግን ቀንከሌት እየተካሄደ ይገኛል። በዚህ ወጣት ኢትዮጵያዊ ያለ ፕሮጀክቱ ስኬት ቀንከሌት ደፋ ቀናውን ተያይዘውታል። አሲጅ ግዲቢዳ ወጀዳ ኢዶ ክሌሸሪ ደረገ ወጀድ ግዲቢ ወጀኔ እዚህ ግድብ ላይ ነው የምሰራው። የክሬሸር ሰራተኛ ነኝ። ቀንከሌሊት ነው የምንሰራው። ይህ ለትውልድ የሚተላለፍ ፕሮጀክት በመሆኑ በተያዘለት ጊዜ እንዲጠናቀቅና የራሳችን ፕሮጀክት በመሆኑ ቀንከሌት እየሰራን ነው። ከ330ሺ ሜትር ኪዩብ በላይ የፏና የፍቱ ማቴሪያል ያስፈልጋል። ያንን ለማሟላት እንደምታዩት እዚህ በሽፍት እየሰራን ነው። እያንዳንዱ እየተመረተ ያለው ስቶክ በላብራቶሪ ግሬዱ ቼክ እየተደረገ ነው የሚያልፈው። አሁን ያለንበት ቦታ ድንጋይ መፍጫና አሸዋ መለያ ቦታ ነው። አሸዋ ለግድባችን የተለያየ መጠን ያላቸው አሸዋ እንጠቀማለን። ደቃቅ አሸዋና ከዛ ደግሞ በሳይዙ በመጠኑ ከፍ ከፍ ያላሸዋ ለተለያየ ለተለያየ ጥቅም እንዲውል ተደርጎ ዲዛይን የተደረገ ነው። ያንን የምናመርትበት ቦታ ነው። ሌላ ለኮንክሪት ስራ ለስትራክቸር ስራ የሚያገለግል ጠጠር የምንፈጭበት ነው ማለት ነው። ሌላኛው ደግሞ ፋውንዴሽን ትሪትመንት ላይ ፕላስቲክ ኮንክሪት እንጠቀማለን ብለናል ቅድም ያም ፕላስቲክ ኮንክሪት ግራቭል ይፈልጋልና ለዛም የሚሆን ማቴሪያል የምናመርትበት ነው። ኤክስቴንድድ የሆነ ታይም ተጠቅመን በአጭር ጊዜ ፕሮጀክቱን ለመጨረስ ቀንከሊት እየሰራን ነው የምንገኘው። የሁለተኛው ክፍል የመስኖ ዋና ቦዮችና ሁለተኛ ቦዮች አጠቃላይ ርዝመታቸው እስከ 77 ኪሎ ሜትር ይደርሳል። ግንባታቸውም ቀደም ብሎ የተጠናቀቀ ነው ሙሉ በሙሉ ጨርሰናል ማለት እንችላለን። አሁን ፊዚካሊ ወደ 99 ነጥብ 9 ላይ ነው አለው የውል ሞት አልቋል ማለት ነው። እኛ ጨርሰናል፣ የሚቀረው ትንሽ ስራ ነው። ሌፍት ሜን ካናል እና ራይት ሜን ካናል ሁለቱ ትልቅ ካናሎች አንድ ላይ ወደ 44 ነው። ከነሱ ደግሞ የሚወስዱ ትንሾች አሉ። ሌፍት ላይ 9 አሉ። ራይት ላይ ደግሞ ራይት ሜን ካናል ላይ 17 አሉ አንድ ላይ እነሱ ደግሞ በኪሎ ሜትር ወደ ሰላሳ አራት ይሆናሉ ማለት ነው። አንድ ላይ ወደ 78 ኪሎ ሜትር የሚሆን ካናል ነው የምንሰራው ማለት ነው። እዚህ ሰርቴን እየጨረስ ነው። ከዚህ ከሎቷን በተጨማሪ በኦሲሲ ወይም ደግሞ በኦሮሚያ ኢንጂነሪንግ ኮርፖሬሽን ኦፍ ኦሮሚያ የሚሰራው የሎቱ ወይም ደግሞ የኢሪጌሽን እና ድሬኔጅ ሲስተም ስራ አለ። እሱ ወደ 1 ቢሊዮን ብር የሚፈጅ ፕሮጀክት ነው። እሱ እሱ 43.8 ኪሎ ሜትር የሚሆን የሜን ካናል እና 34 ኪሎ ሜትር የሚደርስ የሰከንደሪ ካናል በአጠቃላይ ወደ 78 ኪሎ ሜትር የሚሆን የላይንድ ካናል ወይም ደግሞ የላይንድ ካናል አፈር ስር አፈር ያልሆነ ማለት ነው። ላይንድ ካናል ስራ አለው እሱ። እንዲሁም ስትራክቸሮች አሉት፣ ብዙ ስትራክቸሮች አሉት። እነ እነኚህ ካናሎች የሚያቋርጧቸው የድሬኔጆች አሉ። እንዲያውም እንዲሁም የድሬኔጅ ክሮሲንግ ስትራክቸሮች ካትል ትራፎች፣ ኦፍቴክ ስትራክቸሮች፣ ቦክስ ከልቨርቶች፣ ብዙ ስትራክቸሮች አሉት። በአጠቃላይ ያ ስራ እነኚህ ሁሉ ስትራክቸሮች እና ካናሎች ተጠናቀው አሁን በዘጠና ስምንት ነጥብ አንድ ፐርሰንት ላይ ነው የሚገኘው ሙሉ ለሙሉ አልቆ ማለት ነው። ፕሮጀክት ለን አካሉ የፕሮጀክት ኩን ሁጅለ አሪፋቼሳ ጀራ ሁጅን ሳ አሪፋቼሳ ሀልካኒ ጉያ ሥራው ቀን ከሌት እየተከናወነ ነው። ያሉብን ችግሮች በፕሮጀክቱ አማካኝነት እየተቀረፉ ነው። የተለያዩ የውሃ ኩሬዎች ተቆፍረውልናል። ትምህርት ቤትም እየተገነባልን ነው። የንጹህ መጠጥ ውሃም ሊገነቡልን ቃል ገብተውልናል። ጃራ ቱርቢነ ተሮን ቆቆተሜ ጅራ በወንጀለነ ተሮን ቆቆተሜ ጅራ ማህበረሰቡም የኔ ነው ብሎ በጣም በትብብር እየሰራን ያለ ነው። ካደረግናቸው የቻሪቲ ስራዎች አንዱ ትምህርት ቤት ኦልሞስት ክሎዝድ፣ ወደ 54 ሚሊዮን ብር የሚገመት ትምህርት ቤት እየሰራን ነው። ለማህበረሰቡ ሌላ መብራት አልነበራቸውም፣ መብራት እያስገባን ነው። ለማህበረሰቡ እያስገባን ነው። ሌላ መንገድ እየተሰራላቸው የተለያዩ ቀበሌዎች አሉ። እንደምታውቁት ራይቱና ጊኒር ወረዳ መገኛ ላይ ነው ያለው ግድቡ። ስለዚህ በሁለቱም በኩል ያሉ ቀበሌዎች የመንገድ የኩሬ የውሃ እንደዚሁ የተለያዩ የትምህርት ቤት የመብራት የተለያዩ እንትኖች እገዛ እያደረግን ነው። ቆላማ አካባቢ የፓስቶራሊስት ኑሮ ችግሩ አንዱ ውሃ ነው ያልኩት። ይህን እንግዲህ በመንግስታችንም፣ በክልላችን፣ በፊና ፕሮጀክት ብዙ ጥረቶች እያደረገን ያለው ለምሳሌ ሰዌዳ ላይ የተሰራ ፊና ከታ ድቤ ፊና አልቆ አሁን እየሰሩበት ነው። ብዙ የፊና ፕሮጀክቶች ለዛም ሌላ ደግሞ የፖንዶች በመንግስትና በኤንጂም ብዙ ነገር ጥረት እየደረግን ነው ያለ ነው። ህዝባችንም ከዚህ ቅምሻ ብዙ ውጤት አግኝቶ ስለሆነ የህዝቡ ኑሮ በዚህ በኩል ያሻሻል ነው ያለ ነው። እንግዲህ የቆላ ሴናሪዮ የነበረው ወደ ቆላማ ተረጋግቶ ሴትል ሆኖ እንዲቀመጡ ብዙ ውጤቶች እየተገኙ ስለሆነ ይህም ይህ ፕሮጀክት ለዛ ውጤት ያመጣል ብሌን የገመት ስለሆነ ብዙ ውጤት ነው፣ ብዙ ጥረት ነው ያለው ለመንግስት። በመስኖና ቆላማ አካባቢዎች ሚኒስትር ባለቤትነት እየተገነባ የሚገኘው የጨልጨል መስኖ ልማት ፕሮጀክት የአካባቢው አርብቶ አደሮች የነገ ተስፋ፣ የመጪው ዘመን የልማት አለኝታቸው ነው። ወንዳታ ከዘሳንቱርሲስ ሞቱመለ ፍጥዬ ፈቴ ዋን ከና ሞቱ እንጀልቃፍሲትነ መንግስት ይህን ፕሮጀክት እዚያ አምጥቶልን ማህበረሰቡን ይጠቅመዋል፣ አካባቢውን ያለመዋል አካባቢውን ከድርቅ ወደ ለምለም ምድርነት ይለውጠዋል ብሎ እየሰራ ነው። ህዝቡም በትልቅ ተስፋ እየጠበቀ ነው። ትላንት ባዶ የነበረው አካባቢ በዚህ ፕሮጀክት አማካኝነት ተስፋን ሰንቋል። ጌታ ጅራ ኡመንሌን አብደቴ አብዲ ጉዳን ኤገታ ጅራ ሂኒ ለጋ ካማ ሽለሚ ኩን በሩ ይህ ግድብ ለእኛ ብቻ አይደለም፣ ለመጪ ትውልድ ሁሉ የሚጠቅም ግድብ ነው። አካባቢያችንን ይቀይራል፣ ሀገራችንንም ያሳድጋል ብለን እናምናል። ጀነ ሁለ በዝናብ ጥገኝነት ላይ የተመሰረተ ግብርና በአብዛኛው ጊዜ አንድ ጊዜ ብቻ የሚበረትበት ሁኔታ ነው የነበረው በአብዛኛው ሀገራችን አካባቢዎች ማለት ነው። የተወሰኑ አካባቢዎች ናቸው ሁለት ሲዝን ባይ ሞዳል የዝናብ ስርጭት ያላቸው ማለት ነው። የበልግና የመኸር ዝናብን ተጠቅመው ሁለት ጊዜ የሚያመርቱት ውስን ቦታዎች ካልሆኑ በስተቀር አብዛኛው ሀገራችን ክፍል በዓመት አንድ ጊዜ አምርቶ ሌላውን ሰፊውን ምረት እንዲሁ የሚያሳድር ነው የነበረው ማለት ነው። ስለዚህ መስኖ ይህንን ችግር ይፈታል ማለት ነው። በዓመት ሁለት ጊዜ እስከ ሶስት ጊዜ ማምረትን አቅም ይፈጥራል። ማህበረሰቡ በጣም ይሄን ፕሮጀክት ይፈልገዋል እንደ ዓይኑ ነው የሚያየው። ምክንያቱም አካባቢ የቆላ አካባቢ እና ከፊል አርብቶ አደር የሚበዛበት አካባቢ ስለሆነ ወደ አርሶ አደር ለመምጣት ማህበረሰቡ በጣም ጉጉት አለው። ምክንያቱም ፍየሎቻቸውን እና ግመሎቻቸውን እየሸጡ ኑሯቸውን እየኖሩበት ያለበት ሁኔታ አለ። ይህን ግን ለመቀየር ይህ የመስኖ ልማት ያስፈልጋቸዋል ማለት ነው። የጨልጨል መስኖ ልማት ፕሮጀክት 39 ቢሊዮን ብር በጀት የተያዘለት ታላቅ ፕሮጀክት ነው። የመስኖና ቆላማ አካባቢዎች ሚኒስትር ፕሮጀክቱን በፍጥነት አጠናቆ የአካባቢውን አርብቶ የልማቱ ተጠቃሚ ለማድረግ በትኩረት እየሰራ ነው። ይሄ ዳም የተጀመረው በእንዴሮፓን አቆጣጠር ማርች 2023 ሲሆን ይጠናቀቃል ተብሎ የሚጠበቀው ከነ ጭማሪ ሰዓቱ ወይም ጊዜው ወይም ደግሞ ታይም ኤክስቴንሽን ተደርጎለት በኖቬምበር 2026 ነው ይጠናቀቃል ተብሎ የሚጠበቀው በዚህ አመት በክላይንታችን ወይም ደግሞ በመስኖና ቆላማ ሚኒስቴር እንዲሁም በክቡር ሚኒስተሩ አማካኝነት ለዚህ ስራ ለዚህ ፕሮጀክት ትልቅ ትኩረት ተሰጥቶት ቶሎ እንዲጠናቀቅ በማሰባቸው ባላቸው ፍላጎት የተነሳ ትራይ ፓርቲ የሚባል ሌላ ከዋናው ኮንትራት በተጨማሪ ትራይ ፓርቲ የሚባል ኮንትራት ተፈራርመው ሁሉም የባለድርሻ አካላት ስራው ላይ ትኩረት አድርገው እንዲሰሩ የሚያስገድድ አግሪመንት ተጨማሪ ከኮንትራቱ በተጨማሪ ሌላ አግሪመንት ተፈራርመው በተለየ ክትትልና ድጋፍ እየተከናወነ ይገኛል። ይህ ፕሮጀክት አጠቃላይ አሁን ፕሮጀክቱ ፊዚካሊ 14.88 ፐርሰንት ላይ ይገኛል። ፋይናንሻሊ ደግሞ 17 ፐርሰንት ላይ ይገኛል ማለት ነው። ራይት ሃንድ ሳይድ ያለው ሜን ካናል በሰከንዳሪ በኩል ያለው ማለት ነው። ጠቅላላ ሰከንዳሪ ካናሎች 34 ኪሎ ሜትር ነው የሚሄዱት። ሜን ካናሉ ደግሞ 438 ኪሎ ሜትር ነው የሚሄደው። በራይት ሃንድ ሳይድ ያለው 3 ሄክታር ያለማል ተብሎ የሚታሰብ ነው። በግራ በኩል ያለው ደግሞ አንድ ሺህ አንድ መቶ ሄክታር ያለማል ተብሎ የሚታሰብ ነው እና ማህበረሰቡ ትልቅ ትልቅ ትልቅ ፍላጎት አለው፣ ይህ ፕሮጀክት ቶሎ እንዲያልቅለት ማለት ነው። በተቋራጮች በኩል ያለውም አፈጻጸም ስናይ ትሪፓርቲ አግሪመንትም ደግሞ ተፈራርመን ስላለን ከሶስቱ ተቋማት ተፈራርመን ስላለን፣ ኮንትራ ተቋራጭ፣ አማካሪ እና ባለቤቱ ተፈራርመን ስላለን በእሱ መሰረት እንዲሄድ ነው ክትትል እያደረግን ያለ ነው።